ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምንሰነበታችሁ፣ ባለፈው በአዲስ ርዕሰ ጉዳይ ተገናኝተን የተመማርነት ሲሆን ዛሬ ደግሞ በሌላ ርዕሰ ጉዳይ ተመልሻለሁ። ውድና የተከበራችሁ የቻናላችን ቤተሰቦች ወደ ዛሬው ርዕሰ ጉዳያችን ከማለፋችን በፊት በዚህ ቻናል አዳዲስና የቴክኖሎጂ መረጃዎችን እና ልዩ ልዩ አስተማሪ የሆኑ ሕይወት ቀያሪና የተለያዩ የቴክኖሎጂ ትምህርቶችን በየጊዜው የምናደርስና የምንለቅ ሲሆን አዳዲስና የቴክኖሎጂ መረጃዎች እንዲሁም ቁም ነገር አዘል አስተማሪ ነገሮች እንዲደርሷቸው ከፈለጋችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብሁ ቤተሰብ የሆናችሁ ደግሞ ይህንን ቻናሉን ቪዲዮን ማለት ነው ላይክ በማድረግ እንዲሁም ደግሞ ለሌሎች እንዲደርስ ማለት ነው ሼር በማድረግ እንድትጀምሩ እያሳሰብኩኝ በቀጥታ ወደ ዋናው እርሰ ጉዳያችን እናልፋለን። የዛሬው እርሰ ጉዳያችን የሚሆነው ማለት ነው እስካን እንዴት ነው በስልካችን በማንኛውም ቦታ ሁነን እስካን ማድረግ የምንችለው ማለት ነው የተለያዩ ዶክሜንቶችን ወይም ደብዳቤዎችን ሊሆን ይችላል እንዲሁም ደግሞ ልዩ ልዩ መረጃዎችን ማለት ነው በስልካችን ምንም ኮምፒውተር ወይም ደግሞ ስካነር ሳንጠቀም በስልካችን አፕሊኬሽን በመጫን ብቻ እንዴት እስካን ማድረግ እንደምንችል ከመጀመሪያው እስከ መጨረሻው እያንዳንዱን አሳያችኋለሁ ማለት ነው። በቀጥታ ወደ ስልካችሁ ፕላይ ስቶር በመሄድ ማለት ነው የሰርች ቦታው ላይ ወይም ደግሞ የሰርች መጻፊያው ላይ ማለት ነው ካም ስካን ብላችሁ ትጽፋላችሁ ማለት ነው። እዚህ ላይ የሰርች ቦታው ላይ ካም ስካን ብዬ ጽፋለሁኝ። ካም ስካን ብላችሁ እንደጻፋችሁ በቀጥታ የሰርች ምልክቱን በመንካት ሰርች ታደርጋላችሁ። ከዛም በዚህ መንገድ ያመጣላችኋል። ውድና የተከበራችሁ የቻናላችን ቤተሰቦች እየተጠቀሙበት ስለሆነ ኢኔብል ይለኛል። ኢኔብል የሚለውን አንድ ክሊክ አደርጋለሁ። እናንተ ከዚህ በፊት አላወርዳችሁት ከሆነ ማለት ነው ኢንስታል ይላችኋል። ኢንስታል ታደርጉታላችሁ ማለት ነው። አብዴት እየጠየቀ ነው። ኢንስታል አድርጎ በቀጥታ እንደጨረሰ ማለት ነው ኦፕን ትሉታላችሁ። እናንተ ጋር ኢንስታል አድርጋችሁ ማለት ነው እንደጨረሰ ኦፕን ትሉታላችሁ ማለት ነው። አፕሊኬሽኑን በቀጥታ ኦፕን እንዳላችሁት ይከፍትላችኋል ማለት ነው አፕሊኬሽኑ ሶ አፕሊኬሽኑን እንደከፈተላችሁ ኦፕን ሲል የተለያዩ ፐርሚሽኖችን ይጠይቃችኋል። ስለዚህ ፐርሚሽን ትሰጡታላችሁ ማለት ነው። በመቀጠልም በዚህ መንገድ እያመጣላችኋል ማለት ነው። እንግዲህ ከዚህ በፊት እኔ ስካን እያደረኩት ትጠቀምባቸው የነበሩ ዶክሜንቶችን ወይም ደግሞ ስካን ያደረኳቸውን ዶክሜንቶች በቀጥታ እዚህ ላይ እያስቀምጥልኛል ማለት ነው አፕሊኬሽኑ ላይ በርካታ ዶክሜንቶች አሉ እዚህ ላይ አፕሊኬሽኑ ላይ ማለት ነው። እነዚህን አፕሊኬሽኖች በዚህ አፕሊኬሽን ወይም ደግሞ በዚህ እስካን አፕ ማለት ነው እስካን እያደረጉት ጠቀምበት ስለነበረ እዚህ ላይ አስቀምጦልኛል ማለት ነው። ስለዚህ ይህ እስካን ለምሳሌ በዶክሜንት መልኩ፣ በፒዲኤፍ መልኩ፣ በፎቶ መልኩ እስካን ያደርግላችኋል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንግዲህ ይህ አፕሊኬሽን በጣም ወሳኝና አስፈላጊ ነው ማለት ነው። በስልካቸው ሊኖራችሁ ይገባል ማለት ነው። ለምን የተለያዩ ዶክሜንቶችን የተለያዩ ፎቶዎችን በቀጥታ እስካን በማድረግ በከለር ፕሪንት ፕሪንት አድርጋችሁም ለማውጣት በቀላሉ ሰነዶችን ግልጽ በሆነና ቪዚብል በሆነ መንገድ ለመያዝ ከፈለጋችሁ ማለት ነው የአፕሊኬሽን ሊኖራችሁ ይገባል። ስለዚህ የፎቶ ምልክቷን አንዴ ክሊክ እንዳደረጋችሁ በቀጥታ በዚህ መንገድ ካሜራውን ይከፍትላችኋል ማለት ነው ወይም ስካነሩን ይከፍትላችኋል። ከዛ የምትፈልጉትን ታነሳላችሁ ማለት ነው። ለምሳሌ ይህን የፊደል ገበታ ካሜራውን ልክ እንዳነሳሁት በዚህ መንገድ ያመጣልኛል። ከዛም ስካን ያደርግልኛል ማለት ነው ከዛ ከታች ቀስቷ የምታሳያትን የራይት ምልክቷን አንዴ ክሊክ ታደርጓታላችሁ ማለት ነው። አንዴ ክሊክ እንዳደረጋችሁት በቀጥታ በዚህ መንገድ ዶክሜንቱን ያስቀምጥልኛል ማለት ነው፣ እስካን ያደረኩትን። ከዛም በመቀጠል እንግዲህ ይህንን ያነሳችሁትን እስካን ያደረጋችሁትን ማለት ነው፣ ከፈለጋችሁ በፒዲኤፍ ከፈለጋችሁ በዶክሜንት ከፈለጋችሁ ደግሞ በፎቶ መልኩ ማለት ነው መያዝ ትችላላችሁ። ለምሳሌ ማለት ነው ይህንን ራሱን እስካን ያደረግኩትን አንዴ ክሊክ ስታደርጉት በቀጥታ ሴቭ እንድታደርጉት ወይም ደግሞ ዳውንሎድ እንድታደርጉት ያዛችኋል ማለት ነው። ሶ ሴቭ ታደርጉት እና ዶክሜንታችሁ ላይ ወይም ደግሞ ፋይል ማናጀራችሁ ላይ ታስቀምጡታላችሁ። ይኸው ከታች ማለት ነው ሴቭ ይላል። ይህንን አቅጣጫ የሚያመለክተና አንዴ ክሊክ እንዳደረግነ ጋላሪ ላይ ወስዶ ያስቀምጠልናል። ሴቭ ያደርግልናል ማለት ነው በፎቶ መልኩ ከሆነ ማለት ነው። ሶ ይህንን ከፈለጋችሁ በማንኛውም ኮምፒውተር ወስዳችሁ ፕሪንት ማድረግ ትችላላችሁ፣ ወይም ደግሞ ለምትፈልጉት ሰው ማለት ነው ሼር ማድረግ ትችላላችሁ ማለት ነው። ሼር ለማድረግ እንግዲህ በዋትሳፕ ሊሆን ይችላል። በኢሜይል ሊሆን ይችላል፣ በቴሌግራም ሊሆን ይችላል። ለምትፈልጉት አካል በምትፈልጉት ሶሻል ሚዲያ ማለት ነው ሼር ማድረግ ትችላላችሁ። ለምሳሌ ያህል ይኔ ይው ዋትሳፕ ሼር ላደርገው ስለፈለሁ ዋትሳፕ የሚለውን ነክቻለሁ። ከዛ ለምፈልገው ሰው ሼር አድርገዋለሁ ማለት ነው። ይሄን እናንተን ለማሳየት ማለት ነው። ስለዚህ በቀጥታ ሴሌክት አድረግኩለት። ከዛ ሴንድ አድርገዋለሁ ማለት ነው። ሴንድ እንዳልኩትኝ ኖርማሊ ይገባለታል ማለት ነው። ከዛም ይህንን ዳውንሎድ አድርጎ ከፈለገ ፕሪንት ማድረግ ይችላል ከፈለገ ያሁት ዶክመንት እዳድርጎ ራሱ መያዝና ማስቀመጥ ይችላል ማለት ነው። ስለዚህ በጣም ግልጽና ቪዚብል በሆነ መንገድ ነው የሚያስቀምጠው ማለት ነው። ምርጥ አፕ ነው ይህ ሁላችሁም ሊኖራችሁ ይገባል ማለት ነው። ስለዚህ የምትፈልጉትን ዶክሜንት በዚህ መንገድ እስካን አድርጋችሁ መያዝ ትችላላችሁ። በመቀጠል ደግሞ በፒዲኤፍ ማስቀመጥ ከፈለጋችሁ ማለት ነው አንዴ ባክ ትሉትና ትመለሳላችሁ ማለት ነው። ከዛም ባክ ብላችሁት እንደተመለሳችሁ በቀጥታም። በዚህ መንገድ ያመጣላቸዋል። ከዛም አድ የሚላለ አድ ካሜራ ምልክቷን አድ የምትለዋን በመንካት ማለት ነው ተጨማሪ በፒዲኤፍ እንዲያስቀምጥላችሁ ማለት ነው ማንሳት ትችላላችሁ። ለምሳሌ እኔ በድጋሚ አነሳዋለሁ ማለት ነው ሶ በፒዲኤፍ መልኩ ያስቀምጥልኛል። ይህንን ቀጥታ በምፈልገው መጠን እንዳነሳሁትኝ ኖርማሊ ራሱ ሪሳይዝ ያደርግልናል። ሪሳይዝ ስለሚያደርግልን ከዛ እስካን ያደርግልናል። ከዛ የራይት ምልክቷን ክሊክ እናደርጋታለን። እንደዚህ እያደረግነ ባክ እያልን አድ ባክ እያልን አድ እያደረግነ ካነሳነ በፒዲኤፍ በፔጅ ማለት ነው በዚህ መንገድ ያስቀምጥላቸዋል ማለት ነው። ፔጅ ዋን፣ ፔጅ ቱ፣ ፔጅ ትሪ፣ ፔጅ ፎር እያለ እንደ አነሳችሁት ዶክመንት ወይም ደግሞ መረጃ ብዛት ራሱ ያስቀምጥላቸዋል በፒዲኤፍ። ሶ በዚህ መንገድ ስካን እያደረጋችሁ መጠቀም ትችላላችሁ ማለት ነው። በጣም ወሳኝ ወሳኝ አፕሊኬሽን ነው። የተለያዩ ዶክሜንቶችን በዚህ መንገድ ማስቀመጥና መያዝ ይቻላል ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች እያንዳንዱን እዚህ ላይ ማለት ነው ይህንን ካደረጋችሁ ሪኔም ማድረግ ትችላላችሁ ኤዲት ማድረግ ትችላላችሁ ማለት ነው። እያንዳንዱን ማለት ነው በምትፈልጉት መጠን ማለት ነው ከላይ ታይትሉን ኤዲት አድርጋችሁ በምትፈልጉት ታይትል ማለት ነው በመጻፍ እንትን ማለት ትችላላችሁ። ከዛም ወደ ዶክሜንት መቀየር ትችላላችሁ ወደ ምትፈልጉት ማለት ነው። እዚህ የተለያዩ ትሎች አሉ። ስለዚህ እነሱን መሰረት አድርጋችሁ በምትፈልጉት መጠን መቀየርና ዶክሜንታችሁን ወይም ደግሞ መረጃችሁን እስካን አድርጋችሁ ለምትፈልጉት ሰው በቀላሉ በዚህ መንገድ በሶፍት በመያዝ ማለት ነው ማስተላለፍ ትችላላችሁ ማለት ነው። ክብራን የቻናላችን ቤተሰቦች እንግዲህ በዚህ መንገድ ይህንን ያህል ካሳየኋችሁ ማለት ነው እዚህ ቪዲዮ ላይ ሀሳብና አስተያየት ጥያቄ ካላችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንዲሁም ጥያቄም ካላችሁ ጥያቄያችሁን ጻፉልኝ። ለእያንዳንዳችሁ ሀሳብ አስተያየታችሁን በማየት ማለት ነው መልስ የምሰጥ ይሆናል ማለት ነው ሶ በዚህ ቻናል ማለት ነው አዳዲስ እና የቴክኖሎጂ መረጃዎችን በየጊዜው የምናደርስ ይሆናል። አዳዲስ እና የቴክኖሎጂ መረጃዎች እንዲደርሷችሁ ከፈለጋችሁ ማለት ነው ለቻናሉ ቤተሰብ ያልሆናችሁ በድጋሜ ቻናሉን ሰብስክራይብ እንድታደርጉት በአክብሮት እየጠየቅኩኝ ማለት ነው፣ ቤተሰብ የሆናችሁ ደግሞ ለሌሎችም እንዲደርስ ማለት ነው ለወዳጅ ጓደኞቻችሁ እንዲደርስ ሼር ማድረጋችሁን አትርሱ ማለት ነው። እንዲሁም ደግሞ የተለያዩ አዳዲስ ቪዲዮዎችን ስንለቅ ማለት ነው እንዲደርሳችሁ የደወል ምልክቷን በመንካት ማለት ነው ኦንላይን በማድረግ ማለት ነው ኖቲፊኬሽን እንዲደርሳችሁ በማድረግ የምንለቃቸው ቪዲዮዎች ማለት ነው በቀጥታ ይደርሷቸዋል። እንዲደርሷችሁ ኦንላይ እንድታደርጉት እያሳሰብኩኝ በሌላ ቪዲዮ ወይም ደግሞ ቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ሆኑ። ባይ ባይ።